ሰላም እና ጤናን የምመኝላችሁ ውድ ዩቲዩብ ቻናል ተከታታዮች፣ እንኳን በሰላም መጣችሁ። ጥሩ ጊዜያትን አሳልፋችኋል ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በዚህ ዩቲዩብ ቻናል ላይ እንግዲህ ስለ መድኃኒቶች የምንወያይበት ዩቲዩብ ቻናል ነው። በብዛት ሰምተዋቸው የሚያውቋቸው የመድኃኒት አይነቶችን እንዲሁም ደግሞ አንዳንድ ሰምተው የማያውቁትን የመድኃኒት አይነቶችን እያነሳን እንግዲህ ስንወያያለን። በዛሬ ቆይታችን ስለ ኦሜፕራዞል ስለሚባለው በጣም በብዛት ከሚታዘዝ የመድኃኒት አይነት አንዱ የሆነውን የኦሜፕራዞል የሚባለውን የመድኃኒት አይነት እንወያያለን። ይህ እንግዲህ ለጨጓራ በሽታ በብዛት ሲሰጥ ሰምተዋል። ለእርስዎም ታዞሎት ሊሆን ይችላል፣ ወይም ለቤተሰቦ ታዞ ሰምተው ሊሆን ይችላል እና ስለዚህ መድኃኒት በደንብ እንወያያለን። እስከ ፍጻሜ ድረስ አብሯችን ቆዩ። ኦሜፕራዞል የምንለው እንግዲህ ፕሮቶን ፓምፕ ኢንሂቢተር ነው። ይህም እንግዲህ በጨጓራዎቻችን የአሲድ መመንጨትን የሚቀንስ የመድኃኒት አይነት ነው። ስለዚህ አሲድ እንዳይመረት የሚያደርግ የመድኃኒት አይነት ነው። ይህም እንግዲህ በአሲድ ምክንያት የተያያዙ የጨጓራና የአንጀት በሽታዎችን ለመቀነስ ይረዳል። እንግዲህ ይህም እንደ ፔፕቲካል ሰር ዲዚዝ የጨጓራና የአንጀት ቁስለት ማለት ነው። እንደገና ደግሞ ጋስትሮ ኢሶፋጃ ሪፍሌክስ ዲዚዝ የምንለው ወይም የማቃርና የጨጓራ አሲዶች ወደ ጉሮሯችን የመምጣት እድሉን እንዲቀንስ ለሚያለ ለማድረግ ይሰጣል። ሌላኛው ደግሞ የጨጓራ ብግነትን ለመቀነስ የሚሰጥ የመድኃኒት

በፋርማኮሎጂውን ስናይ እንግዲህ ኦሜፕራዞል የሚባለው መድኃኒት በአብዛኛው ጊዜ በአፍ ነው የሚሰጠው። እንግዲህ በእንትንም የሚሰጥ መድኃኒት አለ፣ በመርፌ የሚሰጥም አይነት አለ። በአፍ የሚወሰደው እንግዲህ በደንብ በአፋችን ከተወሰደ በኋላ ወደ ሰውነቶቻችን ይገባል። ያ በአፍ የሚወሰደው የመድኃኒት አይነት ወይም በኪኒን መልክ ያለው የኦሜፕራዞል መድኃኒት አይነት እንግዲህ ከሰላሳ እስከ አርባ ፐርሰንቱ በአፍ ከተወሰደ በኋላ በአንጀቶቻችን አማካኝነት ወደ ሰውነቶቻችን ይገባል። ያም ሰላሳ እስከ አርባ ፐርሰንቱ ብቻ ነው የሚገባው የተቀሩት ደግሞ በሰገራ መልክ እንግዲህ ወደ ውጭ ወጥተው ይወገዳል ማለት ነው። በዋነኛነት እንግዲህ በጉበቶቻችን ወደ ሜታቦላይቱ ይቀየራል። ከዛም በኋላ ደግሞ እስከ ሰውነቶቻችን ውስጥ ከሰላሳ እስከ አንድ ሰዓታት ይቆያል። ግን ይሄ እንትኑ ነው። ግን የተቀራው ደማችን ውስጥ ያለው ነው። ግን አንዴ ባውንድ ካደረገ እና አንዴ ከነዚህ ከሚሰራበት የጨጓራ እንትኖች ላይ ባውንድ ካደረገ ለብዙ ሰዓታት ይቆያል ማለት ነው። በዋነኛነት ደግሞ በኩላሊቶች አማካኝነት ከሰውነቶቻችን ይወገዳል ይህ የኦሜፕራዞል የምንለው የመድኃኒት አይነት ማለት ነው። በባዮአቬላቢሊቲ የምንለው በዚህ አጋጣሚ ስናገር እንግዲህ ባዮአቬላቢሊቲ ማለት አንዴ መድኃኒት ከተወሰደ በኋላ፣ በአፍም ሊሆን ይችላል፣ በተለያዩ መንገዶች ሊሆን ይችላል፣ ወደ ሰውነቶቻችን ደም ቧንቧዎች የሚገባበት መጠን ማለት ነው። እንግዲህ አንዴ ከተወሰደ በኋላ ስንት ፐርሰንቱ በደማችን ዝውውር ውስጥ አለ የሚለው ነው። ስለዚህ በአፍ ከተወሰደ ከሰላሳ እስከ አርባ ፐርሰንት ብለናል ግን በ ኦልሬዲ በደም ከተወሰደ ወይም በመርፌ ከተሰጠ በቬኖቻችን ወይም በደም መላሽ ቧንቧዎች ማለት ነው። አንዴ ከተወሰደ መቶ ፐርሰንት ነው ማለት ነው። ስለዚህ በደም የሚወሰደው ከሆነ መቶ ፐርሰንት ባዮአቬይላብሊቲ ያለው በን በአፍ የሚወሰደው ከሆነ ወይም በሽሮፕ መልክ በኪኒን መልክ ማለት ነው ከሰላሳ እስከ አርባ ፐርሰንት ይሆናል ማለት ነው። ሌላ እንግዲህ ተግባሩን ስናይ ነው። ቅድም እንግዲህ እንዳልነው አሲድ መመንጨትን ይቀንሳል ብለናል። እንግዲህ ኦሜፕራዞል ዋናው እንዴት ነው የሚቀንሰው ብለን ስናይ እንግዲህ የጨጓራ ህዋሶች አሉ። እነዚህ ፓሬታል ሴል የምንላቸው ማለት ነው። እነዚህ ህዋሳት እንግዲህ በውስጣቸው ሃይድሮጅን ፖታሽም ኤቲፒዝ የሚባል አለ የሚባል እንትን አለ፣ ፕሮቶን ፓምፕ ማለት ነው። ይሄ ሃይድሮጅንን ወደ ውስጥ በማስገባት ፖታሽምን ወደ ውጭ የሚያስወጣ ፓምፕ አለ አለ ይህ ፓምፕ እንግዲህ በስትክክል ፕሮቶን ፓምፕ ኢንሂቢተር ሲሰጠው ያ ማለት ኦሜፕራዞል በሚሰጥበት ጊዜ ይህ እንዳይሰራ ስራውን በስትክክል እንዳይሰራ ያደርጋል። በዚህ ምክንያት እንግዲህ እቺ ሃይድሮጅን ወደ ውስጥ አይገባም፣ ፖታሽየም ወደ ውጭ አይወጣም። ስለዚህ ይህንን ይከላከልና ሃይድሮጅን በዚህ ውስጥ በአንድ በእንትን በጨጓራችን ውስጥ ያለው የሃይድሮጅን መጠን ይቀንሳል። በዚህም የተነሳ ፒኤቹ እየጨመረ ይሄዳል ማለት ነው። ፒኤቹ በሚጨምርበት ጊዜ ቤዝ እየሆነ ይመጣል፣ አሲድነቱን ይቀንሳል ማለት ነው። ስለዚህ አሲድነቱ የሚቀንሰው እዚች ጋር ፓሪታል ሴሎች ላይ ያለውን ሃይድሮጅን እና ፖታሽየም ኤቲፔዝ የሚባለው ፓምፕን አፌክት በማድረግ ነው። እንግዲህ በስትክክል ስራውን እንዳይሰራ በማድረግ ማለት ነው። ይህንን በማድረግ እንግዲህ የአሲድ መመንጨትን ይከላከላል ማለት ነው ነው። ሌላ ደግሞ ፒቹን ይጨምራል አሲድነቱን ይቀንሳል ማለት ነው። ጥቅሞቹን ስናይ እንግዲህ እስቅድም እንዳልነው ነው ለበጣም ለብዙ የጤና ሁኔታዎች የሚሰጥ መድኃኒት ነው። ለምሳሌ ፔፕቲክ አልሰር ዲዚ ለምንለው ለዚህ ለስቶማክ አልሰር እንደገናም ደግሞ ለዲዶናል አልሰር ማለት ነው። እነዚህ ፔፕቲክ አልሰር የምንላቸው የጨጓራና የትንሹ አንጀት ቁስለት ለእነሱ ቁስለት የሚሰጥ መድኃኒት ነው። አንደኛ። ሁለተኛ ደግሞ ጋስትሮሲፋጃ ሪፍሌክስ ዲዚዝ የምንለዋለ። ያ ማለት እንግዲህ ስዝች ጋር የምታየዋት የጉሮሮ፣ ይሄ ምስል ላይ እንደምታየት ጉሮሮ አለ። ጉሮሮን ከስቶማክ ጋር ወይም ከ ጋር የሚያገናኝ እዚች ጋ ትንሽ እየሆነች እንትናለች ስፊኒክተር አለች። ወይም የምትይዝ ጡንቻ ነች። እንግዲህ ወደ ምግብ እና የተለያዩ የጨጓራ ምርቶች ወደ ኋላ እንዳይመለስ እዚች ጋ ሎወር ኢሶፋጂያል ስፊንክተር የምንላት የጡንቻ እንትናለች ማለት ነው። እንደ እንትን በሏት በቃ መዝጊያ ነች። እንደ ቧንቧ መዝጊያ ማለት ነው። ስለዚህ ወደ ኋላ እንዳይመለስ የሚዘጋ ነው ማለት ነው። ስለዚህ ይሄ ጡንቻ በተለያዩ በሽታ ምክንያቶች ሊሆን ይችላል። እሱ በጣም ዊክ በሚሆንበት ጊዜ ወይም በሚደክምበት ጊዜ አሲዶች እዚህ የጨጓራ አሲድ ሊሆን ይችላል ጨጓራ ውስጥ ምግቦች ሊሆን ይችላሉ ወደ ኋላ ይመለሳሉ። ያንን አሲድ ሪፍለክስ እንለዋለን ማለት ነው። ስለዚህ ይህ ለዚህም በሽታ የሚሰጥ ነው። ያው ወደዚህ አካባቢ በመሄድ እነዚህ አሲድ በተመሳሳይ ሁኔታ ይሄንን ጉሮሯችንን ወይም ሰው አገሳችንን በሚጎዳበት ጊዜ ወደ ካንሰርነት የመቀየር እድሉ ከፍተኛ ነው። እዚህ ጋር የሚገኙት ሕዋሶች ማለት ነው ጉሮሯችን ውስጥ የሚገኙት ሕዋሶች ማለት ስለዚህ እነሱ እንዳይ የመከሰት እድሉን ለመቀነስ እና እንደገናም ደግሞ ሪፍሌክሱን ለመቀነስ የሚሰጥ የመድኃኒት አይነት ነው፣ አሲድነቱን ለመቀነስ ማለት ነው። ሌላኛው ደግሞ ኢሮሲፍ ኢሶፋጃይተስ የምንለው አለ። በዚህ የተነሳ እንግዲህ የኢሶፋገስ ወይም የጉሮሯችን ኢሮሽን ሊከሰት ይችላል፣ ወይም ብግነት ሊሆን ይችላል። ስለዚህ እነሱን ለመቀነስ የሚሰጥ የመድኃኒት አይነትም ነው ማለት ነው። ሌላኛው ደግሞ ድንገት የከባድ የሆነ ህመም ያለባቸው

ጭንቀት ምክንያት ይችላል። ጭንቀት ስንል እንግዲህ ሰውነቶቻችን ለተለያዩ ስትሬስ ፉል ሲትዌሽኖች የሚሰጣቸው ሪስፖንስ አለን። ለምሳሌ የከባድ የሆነ የመኪና አደጋ ገጥሟቸው ኮማተስ የሆኑ ሰዎች ወይም እንትን የሆኑ ሰዎች እንግዲህ ራሳቸውን በስተክል ወይ አድርገው ምንት ማለት የማይችሉ ሰዎች በአሲዱ መመንጨት ምክንያት ሊጎዳ ስለሚችል የጨጓራቸው፣ ለዛ ቁስለት በጭንቀት ምክንያት ስትረስ አልሰር እንዳይከሰ ያደርጋል ማለት ነው። እንደገናም ደግሞ የእሳት አደጋ ተከስቶ በእሳት አደጋ እንግዲህ ሰውነቶቻቸው የተጎዱ ሰዎች እንደዚሁ እንዳይጎዱ ለማድረግ የሚሰጥ የመድኃኒት አይነት ነው ማለት ነው። ሌላኛው ደግሞ በኤች ፓይሎሪ ምክንያት የሚመጣ የጨጓራ ብግነት ለምሳሌ የፔፕቲካልሰር የጨጓራና የአንጀት ቁስለት ሊሆን ይችላል። በኤች ፓይሎሪ ባክቴሪያ ምክንያት የሚመጣ ስለዚህ ኤች ፓይሎሪን ለማጥፋት እንግዲህ አንድ ላይ የሚሰጥ መድኃኒት ነው ማለት ነው ፀረ ባክቴሪያዎች ጋር በአንድነት የሚሰጥ የመድኃኒት አይነት ነው ማለት ነው ኦሜፕራዞል። ሌላ ደግሞ አዘገጃጀቱ እንዴት ነው? አዘገጃጀቱ በብዛት ኢትዮጵያ ውስጥ የሚገኘው በኪኒን እና በመርፌ መልክ ነው። በኪኒን መልክ እንግዲህ እስከ አስር ሚሊግራም አስር ሚሊግራም፣ ሀያ ሚሊግራም፣ አርባ ሚሊግራም ድረስ አለ። እንደገናም ደግሞ በሽሮፕ መልክ ኢትዮጵያ ውስጥ በብዛት የለም። ይሄ በእንትን ምክንያት ይሰጠማል። አንድ ሚሊግራም ኢንዋን ኤም ኤል ወይም ሁለት ሚሊግራም ኢንዋን ኤም ኤል ተዘጋጅቶ ሊሰጥ ይችላል ማለት ነው። ሌላኛው ደግሞ በመርፌ መልክ በብዛት የሚገኘው አርባ ሚሊግራም ሚሊግራሙ አርባ ሚሊግራሙ በእንትን ውስጥ ይገኛል ማለት ነው። አንድ ቢያሉ አንድ ቢያሉ አርባ ሚሊግራም በውስጡ ሊይዝ ይችላል ማለት ነው። ስለዚህ በእንደዚህ አይነት አዘገጃጀት ይታገኝ ይገኛል ማለት ነው። ኦሜፕራዞል በብዛት ኢትዮጵያ ውስጥ የሚገኘው የሀያ ሚሊግራሙና የአርባ ሚሊግራሙ እና የአርባ ሚሊግራም መርፌው ነው ማለት ነው። አሰጣጡ እንዴት ነው ብለን ስናይ እንግዲህ በብዛት ኦሜፕራዞል የሚሰጠው ቅድም ላልነው ለበሽታ አይነቶች ነው። ከዛ በተረፈ ደግሞ ለአዋቂዎች እንዴት ነው የምንሰጠው ስንባል ለሁለት ሳምንታት ነው። ብዙ ጊዜ ኤች ፓይሎሪን ለማጥፋትም ደግናም ደግሞ የቅድም ያላቸውን እንትኖች የበሽታ አይነቶችን ለመቋቋም ከሀያ እስከ አርባ ሚሊግራም በቀን አንድ ጊዜም ሊሆን ይችላል ወይም በቀን ሀያውን ሁለቴ ሊወስዱ ይችላሉ። ብቻ ግን ከሀያ እስከ አርባ ሚሊግራም በቀን አንዴ ለሁለት ሳምንታት ሊወስዱ ይችላሉ ማለት ነው። አዋቂዎች የጨጓራ አሲድ ለመቀነስ ማለት ነው። ለልጆች ደግሞ በኪሏቸው ነው የምናበዛው። ከዜሮ ነጥብ ሰባት እስከ ሶስት ነጥብ አምስት ሚሊግራም በኪሏቸው አብዝተን በቀን አንዴ ሊወስዱ ይችላሉ ማለት ነው። ከሁለት ሳምንት በላይ መወሰድ የለበትም። ይህ ከተወሰደ የሚያመጧቸውን የጎንዮሽ ጉዳቶች እንመለከታለን። የጎንዮሽ ጉዳቶቹ ምንድን ናቸው ናቸው የሚለውን ስና እንግዲህስ በብዛት የተለመዱ የጎንዮሽ ጉዳቶች አሉ። ልክ እንደ ራስ ምታት ሊሆን ይችላል፣ የማቅለሽለሽ ስሜት፣ የሆድ ህመም ሊሆን ይችላል። የሆድ ድርቀት ሊከሰት ይችላል። እንደገናም ደግሞ የሆድ መነፋትና ህመም አንድ ላይ ሊከሰት ይችላል ማለት ነው። ሌላኛው እነዚህ ያልተለመዱ ደግሞ እንደዚህ ሽፍታ ሊሆን ይችላል፣ ራስ ማዞር ሊሆን ይችላል። እንደገናም ደግሞ ተቅማጦችን ሊያስከትል ይችላል ማለት ነው እንደ ጎንዮሽ ጉዳት ከዛ ደግሞ ለረዥም ጊዜ ደግሞ የምትጠቀሙ ከሆነ ለምሳሌ አሁን እስከ ሁለት ሳምንት ለመወሰድ ያለበት ብለን ቅድም አውርተን ነበር አደለ እስከ ሁለት ሳምንት ብቻ ቢወሰድ ጥሩ ነው። ኦሜፕራዞን ማለት ነው። ከሁለት ሳምንት በላይ የሚወሰድ ከሆነ ደግሞ የራሱ የጎንዮሽ ጉዳቶች አሉት ማለት ነው። ስለዚህ ለምሳሌ ከአንድ ወር እስከ አንድ ዓመት ድረስ የሚወስዱ ሰዎች ሊኖሩ ይችላሉ ለተለያዩ ምክንያት ማለት ነው። ብዙ ጊዜ አስቸገረን በሚል ማለት ነው። ይህንን እንግዲህ ለረዥም ጊዜ መጠቀም ለቫይታሚን ቢ ትዌልቭ እጥረት ሊያስከትል ይችላል። ይህም የቫይታሚን ቢ ትዌልቭ እጥረት ምክንያት ደግሞ የአኒሚያ ሜጋሎብላስቲክ አኒሚያ የምንለው የ ደማነስ አይነት ሊከሰት ይችላል። የእግር እና የእንትን የእጅና የእግር እነዚህ የነርቭ ቲንግሊንግ የሆኑ ሴንሴሽኖች ሊኖሩ ይችላሉ። ትንሽ የህመም አይነት ስሜት፣ ጆሮቸው ላይ በጣም የሚጮህ አይነት ስሜት ሊሰማ ይችላል። የምላስ እንትን ማለት ሊሆን ይችላል የምላስ ማበጥ ሊሆን ይችላል። እንደገናም ደግሞ የሚሞሪ ችግር፣ ማስታወስ አለመቻል፣ ድካም ስሜት ሊሆን ይችላል። ብዙ ነገሮችን አንድ ላይ ሊያስከትል ይችላል ማለት ነው። በብዛት በመወሰዱ የተነሳ ደግሞ የማግኒዥየም እና የካልሽየም እጥረት ሊኖር ይችላል። እንግዲህ የማግኒዥየም እና የካልሽየም እጥረት ደግሞ የተለያዩ የሆነ እንትኖች ምልክቶችን ሊያሳዩ ይችላሉ። ሌላኛው ደግሞ በጣም በብዛት አሁን ከረንት መወሰድ የለበትም ተብሎ ጥናቶች የቀረቡበት አንደኛው የአጥንት ስብራትን ሊያስከትል ይችላል ማለት ነው፣ ኦስቴዮፖሮሲስ የሚባለውን ሁኔታ በማስከተል ማለት ነው። እዚህ ምስል ላይ የምታዩት እንግዲህ ጤናማ የሆነ ቦን ነው። በካልሽየም እጥረት ምክንያት ግን የወላችሁ እዚህ ጋ የተቦረቦረ የሆነ የአጥንት ሊያስከትል ይችላል ማለት ነው። ከዛም የተነሳ እንግዲህ በቀላሉ ይሄ አጥንት ከዚህ ይልቅ ከጤነኛው ይልቅ ለመሰበር በጣም ቀላል የሆነ ሁኔታ ነው ማለት ነው። ይሄ ኦስቶፖሮሲስ የምንለው ሌላኛው ደግሞ ለኢንፌክሽኖች የተጋላጭነትን በጣም ይጨምራል። ለምሳሌ አሁን ኢንፌክሽን ስንል በብዛት የሚወስዱ ከሆነ ለሆብ ከሆድ ጋር የተገናኙ ኢንፌክሽኖች እነዚህ የክሎስትሪዲየም ዲሲ የምንለው ማለት ነው። ስለዚህ የክሎስ ትሪዲየም የሚባል የሚባል ዲፊሲል የሚባል በሽታ አለ። በሱ ምክንያት የሚመጣ የአንጀት ቁስለት ሊኖር የአንጀት በሽታ ሊሆን ይችላል ማለት ነው። ተቅማጥና የተለያዩ ማስታወክን አንድ ላይ የያዘ በሽታ ነው ማለት ነው። ለእሱ የመጋለጥ እድልን ይጨምራል። እንደገና ደግሞ የሳምባ ምችም እንደዚሁ የሳምባ ምችም እንዲከሰት ሊያደርግ ይችላል፣ በብዛት ደግሞ ከተወሰደ። አንዳንዴ ደግሞ ራሱ የአሲድ መመንጨትን ራሱ ሊያባብሱ ይችላል። አንዳንዴ ማለት ተለማምዶት ማለት ነው። ስለዚህ በጣም መጥፎ ነው። ለረዥም ጊዜ አይወሰድም፣ ለጥቂት ጊዜ ነው የሚወሰደው። በሁለት ለሁለት ሳምንታት መወሰድ አለበት ተብሎ እየተመከረ ነው ከረንትሊ ማለት ነው። ብዙ ጥናቶች ናቸው እየቀረቡ ያሉት። ሰምተው ሊሆን ይችላል ሰሞ መሆኑን ሌላኛው ደግሞ የኩላሊት ጉዳትን ሊያስከተል ይችላል። ቅድም እንዳልነው በኩላሊት መልክ ነው እንግዲህ ከሰውነት የሚወገደው ብለናል በአብዛኛው ጊዜ። ስለዚህ በኩላሊት መልክ ሲወገድ ኩላሊትን ሊጎዳ ይችላል ማለት ነው። አንድ ላይ ስለዚህ በጣም መጠንቀቅ ያለብን የመድኃኒት አይነት ነው ማለት ነው። ሌላኛው ደግሞ ከመወሰድ በፊት ይህ መድኃኒት በጣም ሌብሎች መነበብ አለባቸው የመድኃኒቱ። ሌብል ስንል እንግዲህ መድኃኒቱ ከጀርባ የሚገኝ እነዚህ እንትኖች አሉ። ስለ መድኃኒቱ ስፕስ ኤክስፕሌን የሚያደርጉ ማለት ነው። ስለዚህ ምንድን ነው? አንደኛ መድኃኒት የሚወስዱት መድኃኒት አይነቱ መታወቅ አለበት፣ ስሙ መታወቅ አለበት። ሌብል ማንበብ አለባችሁ ማለት ነው። ስለዚህ ኦሜፕራዞል ይላል። ከዛ ደግሞ ስንት ነው መጠኑ? የመጠኑንም ማወቅ አለብን፣ ከመጠን በላይ ላለመውሰድ ማለት ነው። በቀን ሀያ ተብለን እዚህ ጋር አርባ የሆነ እንትን ከሆነ ፕሪፓሬሽን ከሆነ ችግር ይዞ ሊመጣ ስለሚችል ማለት ነው። ስለዚህ ሀያ ሚሊግራም ካለ ሀያ ሚሊግራም መውሰድ አለብን። ከዛ ደግሞ ኤክስፓየር ዴቱ መቼ ነው የሚለውን ማየት

ከዛ በኋላ የተለያዩ መረጃዎችን የሚያገኙበት ሌብል ነው። ስለዚህ ሌብል መነበብ አለበት ማለት ነው። ሌላኛው ደግሞ እንደዚህ አይነት ካቢኔቶች ውስጥ መቀመጥ አለባቸው፣ አብዛኛው መድኃኒቶች ማለት ነው። ከህፃናት የራቁ መሆን አለባቸው፣ ከእርጥበት የራቁ መሆን አለባቸው። እንደገና ደግሞ ከሙቀት የራቁ መሆን አለባቸው። በሙቀት መጠን መጨመር ምክንያት መድኃኒቱ ስራውን እንዳይሰራ እና የመድኃኒቱ ስራውን በስትክክል እንዳይሰራ ሊያደርግ ይችላል። በእርጥበት ምክንያት እንደዚሁ መድኃኒቱ በስትክክል ስራውን እንዳይሰራ ሊያደርግ ስለሚችል እንደዚህ እንደዚሁ መጠንቀቅ አለብን ማለት ነው። ስለዚህ ከእርግዝና ጋር ያለው ግንኙነትን ስንመለከት ኦሜፕራዞል የምንለው መድኃኒት እንግዲህ በእርግዝና ውስጥ ምንም አይነት ችግር እንደማያመጣ ተነግሯል። በፊት እንግዲህ የካታጎሪ ሲ ተብሎ ተከፍሎ ነበረ፣ በፊት ማለት ነው። ግን አሁን ላይ ምንም ችግር አያመጣም። በእርግዝና ጊዜ ለጋስትሪክ ሪፍሌክስም ሊሆን ይችላል፣ ለጨቋራ በሽታ መሰጠት የሚችል የመድኃኒት አይነት ነው ማለት ነው። ስለዚህ ምንም ችግር ሳያጋጥሙት መውሰድ ይችላሉ ማለት ነው። ኦሜፕራዞልን ማለት ነው። ስለዚህ ውድ ተመልካቾቼ ለዛሬ ዤላቸው የቀረብኩት የጤና ርዕስ ይህንን ይመስል ነበር። ስለ ኦሜ ፕራዞል በጣም አሪፍ የሆነ መረጃን አግኝታችኋል ብዬ ተስፋ አደርጋለሁ። ከተመቻችሁ ይህ ዩትብ ቪዲዮ እንግዲህ ላይክ አድርጉት፣ ሼር አድርጎት ለሚጠቅመው ሰው እንዲደርስ ማለት ነው እና ለብዙ ሰዎች ቢደርስ እና ቢጠቀሙ ጥሩ ነው ላለው እናንተም ጥሩ ነው ብላችሁ የምታስብ ከሆነ እንደዚሁ ሼር አድርጉ ሌላ ደግሞ ምን አይነት የመድኃኒት ርዕስ ላይ እንድሰራላችሁ የምትፈልጉት ካለ ኮመንት ሴክሽኑ ላይ አስቀምጡልኝ። ስለ ኦሜፕራዞል ደግሞ ጥያቄ ካላችሁ እመልስላችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ደህና ሰምቱ።